መጽሐፍ ቅዱስ ሲናገር እንደ ዜና የእግዚአብሔር ቃል ሁለተኛ ዜና ምዕራፍ ሰባት ከቁጥር አስራ አራት ጀምሮ እንዲህ ይላል። በጣም የምታወቁት ካለ ብዙ ጊዜ ሲጸለይ ነበር የሚጠቀስ ጥቅስ ነው። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸል በስሜ የተጠሩት ሕዝቤ አሁን በስሙ የተጠራን እኛ ነን። በክርስቶስ ያመንን እኛ ነን። ዳግም የተወለደን እኛ ነን

ሁለተኛ ውስቴ መጸለይ መጀመሪያ ራስን ማዋረድ ነው፣ ከዛ መጸለያለ። ሶስተኛ ፊት ን ብትፈልጓል። አሁን ሁላችን የተሰነሰተው ለመጸለይ ነው፣ ፊቱን ለመፈለግ ነው። አተገባቸ ያለው ሰው እግዚአብሔርን በሉት፣ እግዚአብሔርን በሏት። የምታገኘው ራስሽን በማዋረድ በመጸለይ ፊቱንም በመፈለግ ነው። ሁላቸው ቢመለሷል በሰማይ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውንም እፈውሳለሁ። ቢጸልዩም ራሳቸውን ቢያዋርዱ፣ ቢጸልዩም፣ ፊቴን ቢፈልጉ፣ ከክፉ መንገዳቸው ቢመለሱ። ሰው እየጸለየ እግዚአብሔርን እየፈለገ ፊቱን ራሱን እያዋረደ ከክፉ መንገድ ካልተመለሰ እግዚአብሔር አይሰማም። እዚህ ጉባኤ ውስጥ ያላችሁ እናቶች በጣም

ድረሱልን ቢባሉ አይደርሱበት ቀን አለው። ሰማይ ዝም ብሎ ምድር ሳይዘር ቀርቶ ሶስት አመት ተኩል ንጉሱ መልሷል ችሏል። እግዚአብሔርስ አያችሁም? ከሰው አቅም በላይ ሆኖ ጥያቄዎች አሉ። እግዚአብሔር ዝም ሲሉ ኖ የሚያስፈራ ታ ዝም ሲሉ አይደለም። ይህ ህዝብ ዝም ብሎ እግዚአብሔር ቢናገር ይሻላል ኢየሱስ

ህዝቤን ማርልኝ፣ እኔን ማር፣ እናቶቼን ማርልኝ፣ አባቶቼን ማርልኝ፣ ሕፃናቶችን ማርልኝ ጌታዬ፣ ነገስታቶችን ማርልኝ፣ ዶክተሮችን ማርልኝ አባዬ፣ አስተባሪዎችን ማርልኝ፣ ባለጠጎችን ማርልኝ። የቀድሞ ነገስታትን ኃጢአት፣ በደል ይቅርበል። የመሪዎችን በደል ይቅርበል። የተሰራውን ግፍ፣ አመፅ፣ በደል ይቅርበል። ሀገራችንን አስባት፣ ኢትዮጵያን አስባት። አባ ህዝባችንን ጦርነት አልክቦታል። ዛሬ ግን ምረትንሻአለን መፍትሄ ያለው አንተ ጋ ነው። ይቅርታ ያለው አንተ ጋ ነው። የኛ ፈውስ ያለው አንተ ጋ ነው። እግዚአብሔር ሆይ ደቡብን ይዤ በፊት ምዕራቡን ይዤ በፊት ምስራቅን ይዤ በፊት ሰሜንን ይዤ በፊት ህዝቤን ይዤ በፊት ትውልድን ይዤ በፊት አለው እናቶች በፊት ወድቀው ቤታቸውን ትተው ኑሯቸውን ትተው ያላቸውን ትተው ኢየሱስ የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ኢየሱስ ኢየሱስ ኢየሱስ ኢየሱስ የእግዚአብሔር ልጅ የእግዚአብሔር ልጅ የእግዚአብሔር ልጅ ማረን ማረን ማረን። ሀገራችንን ይዘን በፊት ቁጭ አልን። በእግሮቹ ስር ተበረን ጌጣ

ወደፊት ተበረከክን ጉልበታችንን አበረከክ ነው። የኔ ጌታ፣ የኔ መድኃኒት፣ የኔ ፈዋሽ፣ የኔ ይቅር ባይ አባ። ነገስታቶችን ይቅርበል፣ መሪዎችን ይቅርበል፣ አባቶችን ይቅርበል፣ እናቶችን ይቅርበል፣ ሕፃናትን ይቅርበል። በየትምህርት ቤቱ የሚሰራውን በደል ይቅርበል፣ በየዩኒቨርሲቲ የሚሰራውን አመፃ ይቅርበል። በየስኑሮ የሚፈሰውን ወደን ይቅልብን። በዘር በጎሳ ተገፋብለን አንተ የመደንበትን ይቅልብን። እግዚአብሔር ሆይ ይቅ የሰራዊት አምላክ ማረት። ቅዱስ እግዚአብሔር ማረት። እግዚአብሔር ማረት። እግዚአብሔር ማረት። እግዚአብሔር ማረት። የምሕረት እጅ በሀገራችን ላይ ይዘርጋ። አባቴ ምሕረት በሀገራችን ላይ ምሕረትህ በህዝባችን ላይ ምሕረት በናት በአባቶቻችን ላይ ምሕረት በምድሪቱ ላይ ምሕረት በባለጠጎች ላይ ምሕረት በህፃናት ላይ ምሕረት በወጣቶች ላይ ምሕረት በህዝብ

ጌታዊ ምሕረትን አድርግ ይቅር በለን፣ በደራችንን ይቅር በለን፣ ኃጢያታችንን ይቅር በለን ማረን። ምሕረት ሲመጣ እንፈወሳለን። የምድራችን ፈውስ ያለው አንተ ምሕረት ውስጥ ነው። የስባችን ፈውስ ያለው አንተ ምሕረት ውስጥ ነው። የእኛ ፈውስ ያለው የአንተ ምሕረት ውስጥ ነው። በምሕረት ብዛት ነው እግራችን የሚራምነው። በምሕረት ብዛት ነው ፍሬያማ የምንሆነው። በምሕረት ብዛት ነው ምን በረጣው። በምሕረት ብዛት ነው የተነሳብንን ጠላት ምናሸንፈው። አንተ ከራራህልን። አንተ ከማርገ ስለተደረገው ነገር ሁሉ ማረት ብሔረትም ንሻለን ይቅምንን አሁን ዘመንም ሰጥተህናል እኮ በፊት የምንሆንበት ዘመን አንተ የምንፈልግበት ዘመን እድልን ሰጥተህናል። በዚህም ዘመን አለን ቃልም ብዙ እንላለን፣ በአንደበታችን እናገራለን። አንተ ያደረግልን ነገር አስበን እንኳን አናመሰግንም። እያየን ያለውን መልካም ነገር እንኳን አይ ያስገንህም እግዚአብሔር ሆይ፣ የሚገባን ክብርን እንኳን አልሰጠንም እኮ። ምሕረት አድርግን። ምስባችንን ይቅርበን፣ ትውልዳችንን ይቅርበን፣ ሁላችንንም ይቅርበን። ይኸው በፊት ወድቀናል፣ ምሕረት ናፍቀናል። ምሕረት ይደረግ።